አንተ ናፍቀዋል፣ እኔን ሰልችተዋል። ስለዚህ እኔ ይሸፈን ደግሞ ቁጭ እኔ ይሸፈን የሆነ ጡጦ መሰልም። ለመልእክተኛው ግን አቀባበል። ሙሉ ስምህ ስነ ጊዮርጊስ እሸቱ ነው። የባህር ዳር ልጅ ነው። የባህር ዳር ልጅ። ኳስ ተጫዋችም ነህ? ነበርኩ። አሁን አቆም። የገባኝ ይሄ መቆም የሌለበት እንደውም ኳሱ ላይ ነበር መጠንከር የነበረብህ። ተጫውተህ ማገዝ ትችል ነበር፣ መርዳት ትችል ነበር። ውስጡ ላይ ብዙ ነገሮች አሉ አይደል? ሰፊ አንዳንድ ነገሮች እንደዚህ አይገለጹም። በደንብ በአንዳንድ ምክንያቶች ነው ያቆምኩት። ያቆምከው ተሰብረህ ነው አይደል? ምክንያቱም እዛ ፎቶ ላይ እንደማያውቅ እኮ እንዲያቆም ረስነ ጊዮርጊስ እኔ በጣም ደሚ የአርሰናል ተጫዋቾች ደቃቅ አይደሉ እንዴ? ከአንተ ስንት ቁጥር ላይ ነው? ዝም ብዬ ተክለ ሰውነትን ሳየው አማካኝ ወይም ደግሞ አጥቂ፣ ጓንት ለብሶ አጥቂ ያለ ሳይሆን እኔ እኮ በርዶ ጓንት ያረክን የመሰለኝ። ስንት ዓመት ተጫወትክ? ይህንንም አሁን ዓመተ ምሕረት ቀናቶች ምናምን ላይ ሰነፍነሰፍ አሁንም ስናገር ሰው ምናልባት ግምት ውስጥ እንዳያስገባ የሆነ ነገር ዝም ብዬ ከዚህ እስከዚህ እያልኩ ነው ማወራው። ግን አብዛኛውን እድሜ ያለቀው በኳስ በኳስ ነው። ሁለት ዓመት ሶስት ለማን ክለብ ነው? ባህር ዳር ከነማ። ባህር ዳር ከነማ በረኛ ነበር። ፕሪሚየር ሊግም ማስገብተናል፣ እዛው ፕሪሚየር ሊግም ተጫውቻለሁ። ቆይ አሁን መልእክተኛው እንደሆንክ ሰው ያውቅ ነበረ? በረኛ እያለ ማንም አያውቅም። ማንም አያውቅም። ሰዎች እንደው ጠርጥሮ ግን በተክለሰውነት የጠየቀ የለ። ያው በቅርብ ጓደኞች ምናምን። አሁን አንዳንድ ሰው ድምጼንም ሰምቶ በተደጋጋሚ የሚሰማው ድምፅ ስለሆነ ሰምቶ የሚጠረጥር ሰዋል፣ አለ እንደዛ እኔ ግን ማወቅ የፈለግኩት አሁን ወደ ደግነት ስራ ውስጥ ሲገባ አንድ ሰው የሆነ ምክንያት ይኖረዋል። አደ ኳስ ተጫዋች ነህ፣ ጥሩ የሚከፈል ይመስለኛል። እዚህ ላይ ደህና ተከፋይ፣ መልካም ለመኖር ለሰዎች ለሌሎች ሰዎች ለማሰብ ምንድን ያነሳሳል? ምክንያቱም ታስታውሰዋለ የደግነት ስራ የጀመርክበትን። ይሄ ነገር መጀመሪያ አለው ብዬ አላም። እኔ በግል እግዚአብሔር አንዴ አንተን መጠቀሚያ ትሆናለህ ብሎ ካሰበ መብቱ ነው። በቃ ያደርጋል። ግን እኔ እናቴ መለኩሴ ነች እና እናቴ ማለት ያው እናቴ እንደዛ ነው የምለው፣ ግን በቁጥር ወይም በስም አያቴ ነች። ለእናትም አባትም የለኝም፣ እሷ ነች ያሳደገችኝ እና በጣም ደግ የምትባል ነች። ከአካባቢው ይሄ የሰንበት ቂጣ ምናምን ጋብግራ ምናምን ለሰው ምንሰጥ ቤት መጠው ምናምን የሚወስዱ አይነት በቃ ታዋቂ ነች ሰፈሩ ላይ በጣም አዎ ሰፈሬ እኔ አካባቢ ባህር ዳር አካባቢ የምትታወቅ እናት ነው ያለች፣ በደግነቱ መሰረቱ እሱ እሱ ይመስለኛል። ስለዚህ ያው እንዳልከው የእናትን ደግነት ስታይ ለተቸገሩ ለመድረስ ያ ደግነት በልጅነታችን እኮ ያየነውን ነው። ምን ሆነው ክፋት እያየን ካደግን ያው ክፋት ይጋባል። በደግነት ውስጥ ከሆነ ግን እሳቸው ናቸው ፎቶ ላይ የማያቸው። እንዴ ለእናቱ በደንብ ልጅ ፍቅር እየነገር ነው ካደገ፣ በቃ ጥሩ አፍቃሪ ይሆናል። ደግነት ካየ ደግ ይሆናል። የዛኑ ያህል ደግሞ በተቃራኒው ካሳደግ ነው ከክፋት ከክፉ ሊሆንም ይችላል። እናንተ የእናተ ደግነት ተጋብቶባል በልጅነት ጀምሮ እንዳልኩ ሰይፉዬ፣ መንገድ ላይ የሆነ ሰው አይታ አታልፍም። ተማሪዎች እነዚህ ውጭ እንትን የሚያድሩት አሉ። የሚመጣው ቤት የሚለምኑት ምንድን ነው አኮፋዳ ይዘው ምናምን እኛ አካባቢ እንደዛ ነው የሚባለው። እነሱ መጠው ቤት በልተው ምናምን የሚሄዱት፣ አይ መጠው የሚያድሩ እንደዛ ነገር ነው። እና እኔ ከእነሱ ጋር ስጫወት ምናምን ነው እንትን ያልኩት። እና ከልጅነትም ጀምሮ እኔ አሁን ስጎርስ ታይኛለህ አይደል? ቪዲዮ ላይ እሱ ድሮ ያደረኩት ነው። አሁን ሰው ምጸየፈው ምናምን ይመስለዋል። የቸገሩትም ታጎርሳለ፣ አንተም ትጎርሳለ። ከእነሱ ስጎርስ ምናምን ሰው አይቶ አትጸየፍም አያምህም ወይ ምናምን ይላሉ። አብሬ የመጣ ነገር ስለሆነ ምንም እንትን አይደለም ለኔ። እና ማዘርን እያየውን ያደግኩት ክብሩን እግዚአብሔር ይውሰድ። ከእግዚአብሔር ቀጥሎ ግን እናቴ ነች፣ ለዚህ ትልቁን ድርሻ የምትወስደው። አሁን በቲክቶክ በፌስቡክ በማህበራዊ ሚዲያዎች ጥሩ የሚሰሩ እንዳለ ሁሉ መጥፎ ደግሞ የሚሰሩ አሉ። ይሄ የሚጠበቅ ነው። አንተም ባላደራው ጥሩ ከሚሰሩት መሀል ሰዎች በበጎ ስማችሁን ያነሳሉ። ግን ደግሞ አንዳንድ የሚጠይቁት ጥያቄ አለ። ለምሳሌ እኔ ጽድቅ መንገድ አለ፣ ቅድም ያየኸው የታመሙ ሰዎችን አቀርባለው። ባንክ አካውንታቸውም ስልካቸውም እዛው ላይ ነው። ስለዚህ ከየት ቦታ ሆኖ የሚያይ ሰው ለነዛ ሰዎች ገንዘቡን ይሰጣቸዋል። የእናንተን ግን ለየት የሚያደርገው ለእናንተ ገንዘቡ ይገባና ነው የምትሰጡትና ሰዎች ከሚሰጡት ገንዘብ ጋር አካውንታችሁ ውስጥ አብሮ ሰይጣን አይገባም ወይ? ከባዱ ነገር እሱ ነው። ሳይፍዬ ከሰሞኑም አሁን የሰማኸው ይሄ ኬዝ፣ እኛ የተከሰስንበት ጉዳይ በዚሁ በተመሳሳይ ነው። እኔ እንዳልኩ አንድ ተራ መልእክተኛ ነኝ ነው የሚለው። ፒጂ ላይም ብትገባ የቲክቶክ ወይም ሌላውን ቦታ ብትገባ እንደዛ ነው የሚለው። እኔ መልእክተኛ ሰው፣ ገንዘብ ይልክልኛል ማድረስ ነው በቃ ሌላ ምንም እዚህ ሰው ፊት የሚያስቆመኝም የለም። በኋላ እናገረዋለሁ። ዛሬ እዚህ መጥቼ ለምን እንደተቀመጥኩ ምንም የሚያሳብኝ ነገር የለም። የሰው ገንዘብ ለሰው ነኝ። ሰው በቃ መተላለፍ ፖስታ ቤት ነኝ። እንደዛ ነውስቦነ አስተላለፍ ምንድነው ሀሳብ ነው ያመነጨሁት። ሀሳብ አመጣው እግዚአብሔር ደርቶኝ፣ ግን በዛ መስመር እነዚህ ሁሉ ምስኪኖች መታገዝ ቻሉ። አሁን ምንድነው ያጋጠመው ነገር እኛ እኒያን አባባ አገኘኋቸው። ከዛ ገንዘብ ለአባባ አቀበልኳቸው፣ ወደ ሀያ ሺህ ብር አካባቢ። ከዛ በኋላ አባባ እንግዲህ ስልካቸውን፣ አካውንታቸውን አንተ እንዳልከው ፖስት አደረግን አብሮ ያ ገንዘብ። ለምን ያ አካውንትና ስልክ የሚቀመጠው? የእኛ ሀያ ሺህ ብር የዕለት ጉርስ ነው ምት ነው፣ ቢገፋ አንድ ወር ምናምን ከዛ በላይ አያስኬዳቸውም። ታውቀዋለህ፣ አሁን ኑሮውም ምናምን እና የአካውንት ሲቀመጥ ሰው ያይና አስርም አምስትም ሲያደርግ ብዙ ሰዎች ህይወታቸው የተቀየረ አይቻሉ ሚሊዮንስ ይገባላቸዋል፣ ገንዘብ በጣም ገብተዋል እና እኔ አብዛኛውን ሰው ስልክ አልሰጥም። የኔ ስልክ አልሰጥም፣ ለመሰለም አልሰጠው አመሰግናለሁ ምናምን ለማለት ብዙ ርቀት ነው የሚሄዱት። አንዴ ማር ልላክ፣ አንዴ ቅቤ ማይሉት ነገር የለም ለአንተ እና እሱን አልፈልገውም። እና በቻልኩት መጠን መራቅ ነው የምፈልገው ከነዛ ሰዎች። እንግዲህ ፖስት ሲደረግ በመሀል ባላደረው ነኝ ብሎ በስም ማለት ነው ብሎ አጭበርብሯቸዋል። አይ ቲንክ ባላደረው አይደለም እዚህ ጋር እንዲያዝልኝ እንደዛ ብሎ ያጭበረበራቸው ሰው አለ ከመሀል አባባ። እንግዲህ በዛ መሀል አሁን የተለያየ ሀሳብ ሲያወሩ የነበሩት ምንድን ነው፣ አእምሯቸውም ያው አንዳንዴ ይኸውልህ ገንዘብ ተስፋ ነው። እዚህ ምድር ላይ እንደምታውቀው መገልገያችን እስከሆነ ድረስ ተስፋ ነው አባባ። እኔ ያችን ያ ሽብር ሰጠዋቸው ትንሽ ተስፋ። ከዛ ደግሞ ሰው ብዙ ብር አስገባላቸው በጣም ትልቅ ተስፋ ገባክ። ከዛ ያተስፋ ስልካቸውም አለ፣ ስልካቸው አለ ያተስፋ። መልሶ ደግሞ ሲወሰድ አስበ አባእኔ ጥያቄ ታዲያሁን ቪዲዮ ላይ ያቸዋለሁ አንተ ከጂም እየወጣህ ነው ያገኘሃቸው። ከሀያ ሺህ ብር ሰጣቸው፣ ስልካቸውና አድራሻቸውን ተውክ። ከዛ በኋላ ሰውም ገንዘብ አዋጣላቸው። እዛ ላይ እንግዲህ ስልክ ተደውሎ የሆነ ሰው ሰው የሰበሰበላቸውን ገንዘብ ቀማቸው። ይሄ ግን እኮ ከባንክ ቤት በሚወጣ ማስረጃ ወይ ደግሞ በተደወለላቸው ስልክ አይታወቅም። ለምን ሐሜት ውስጥ አሁን እኔ ይፋ አድርጌ ፎቶ ምናምን መለጠፍ አልፈልግም። ኦልሬዲ እኔ አሁን ስልኬ ላይ አለኝ ፎቶ። ታይ በላው ሁሉም ነገር አለ ወጥቷል። አሁን አሁን ቀኑ አጠረ ነገር አለ አባቴ እጅግ በጣም ጎበዝ እና ታላቅ አሳጥ ማች ነበር። ሰዎች አሳውን ለመግዛት ከሩ ከተሞች ሄዱ። ሃይቁ አባት የጠየቀውን ሁሉ ትሰጠዋለች። እኔ ደግሞ ከሱ በተቃራኒ ውሃውን ከነካውበት ጊዜ አንስቶ አንድም አሳጥ ብቻ አላቅም። አንዳንዴ ሃይቁ አትፈልገኝም ይሆን ምን እላለሁ። ዳግም ዳግም ዛሬ ያሶቹ ሁሉ

ዛሬ የተፈጠረውን ነገር እኮ ሰማሁ። እንዴት ይናገረኛል? አባቴ ማን እንደሆነ ያውቅ፣ የማን ልጅ እንደሆንኩ አያውቅም። እስከ መቼ ነው በአባቱ ታሪክ የምትኖረው? የራስን ታሪክ አትሰራም? እኔ ፈልጌ ነው እንዴ ልጅ ስለታገልከ አይደለም። አንተ ዝግጁ ስትሆን ሐይቋ ራሷ አሳውን ትሰጣለች። ለዛች አንተ ዘጋች

ባባቴ ታሪክ ኮራለሁ ግን ደግሞ ልጄን ባባቱ ታሪክ እንዲኮራ ዛሬ ራሴን ታሪክ መጻፍ አንድ ብዬ ጀምሬያለሁ። እኔ ብቻ ሳልሆን ሀገሬን ባባቶቿ ታሪክ እየኮራች የራሷን ታሪክ አንድ ብላ መጻፍ ጀምራለች ዛሬ